ከግንቦት ስድስት ጀምሮ ለ15 ተከታታይ ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት ለቤተ ክርስቲያንና ለሀገር የሚጠቅሙ ውሳኔዎችን በማሳለፍ ዛሬ ተጠናቋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዓመት ሁለቴ በሚካሄደው በዚህ ጉባኤ የተለያዩ ውሳኔዎችም የተላለፉበት ነው። እዚህ ጉዳይ ላይ ልንቆይ ነው። ጉባኤውን እየተካተለ የቆየው ዘጋቢያችን ምንተስኖት ይልማ ተጨማሪዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ይገኛል። ሰላም ለአንተ ምንተስኖት፣ እንደምንቆየ በድጋሜ ተገናኝተናል። አጠቃላይ በተካሄደው የርክበ ካህናት ጉባኤ ላይ የተነሱ ዋና ዋና ሀሳቦች ምንድን ናቸው? የተላለፉ የውሳኔ ሀሳቦችን ጨምረህ ልታደርሰን ትችላለህ? አመሰግናለሁ። እናንተም እንደገለጻችሁት ላለፉት 15 ተከታታይ ቀናት ከግንቦት 6 እስከ 19 ሲካሄድ የቆየው የቅዱስ ሲኖዶስ ምልዓተ ጉባኤ ወይንም ርክበ ካህናት የተለያዩ ለሀገርና ለቤተ ክርስቲያን የሚጠቅሙ ውሳኔዎችን በማሳለፍ ዛሬ መጠናቀቁን ከቅዱስ ሲኖዶስ የውሳኔ ሀሳብ እንግዲህ ቅዱስ ሲኖዶስ በውሳኔ ሀሳቡ ገልጿል። የተለያዩ ውሳኔ ሀሳቦች ናቸው በቅዱስ ሲኖዶስ ሲተላለፉ የቆዩት። ላለፉት 15 ቀናት በዝግ ነበር ምልዓተ ጉባኤ ሲከናወን የነበረው ከነዚህ መካከል እንግዲህ ለሀገር ሰላም ቤተክርስቲያን ስትሰራ እንደቆየች በምህላ በጸሎት ፈጣሪዋን ስትለምን እንደቆየች የቅዱስ ሲኖዶስ መግለጫ ያመላክታል። ከዚህ በተጨማሪ ደግሞ በዚህኛው ምልዓተ ጉባኤ የተለያዩ ሊቃነ ጳጳሳትን በመሰየም የተለያዩ ስልጠናዎችን፣ ውይይቶችን በማድረግ ዘላቂ ሰላም በሀገር ላይ እንዲሰፍን ቤተክርስቲያን የበኩሏን ድርሻ ለመወጣት ቅዱሳን አባቶችን ሰይማ ስራ እንደምትሰራ የቅዱስ ሲኖዶስ የውሳኔ ሀሳብ ያመላክታል። ሌላው እንግዲህ በማህበራዊ ሚዲያ በሀገር ውስጥም ሆነ በውጭ የሚኖሩ የማህበራዊ ሚዲያ ፕሮግራም እየሰሩ የሚያሰራጩ ግለሰቦችንና ቡድኖችን በተመለከተ የቅዱስ ሲኖዶስን ሀሳብ ወይም የቅድስት ቤተክርስቲያንን ክብር በሚጻረር መልኩ የተለያዩ የተሳሳቱና የተዛቡ መረጃዎችን እያሰራጩ እንደሚገኙ ቅዱስ ሲኖዶስ በመግለጫው አስታውቋል። እነዚህ አካላት በግልም ሆነ በቡድን ተደራጅተው እንደዚህ አይነት በቤተክርስቲያንን የቤተክርስቲያንን ልዕልናና ክብር የማይመጥን ዘገባን የሚያሰራጩ አካላት ከድርጊታቸው እንዲቆጠቡ ቅዱስ ሲኖዶስ አሳስቧል። ሌላው እንግዲህ ከቅዱስ ሲኖዶስ መግለጫ እንደሚያመላክተው ላለፉት ሶስት ዓመታት በቅዱስ ሲኖዶስ በተለያዩ የስራ ኃላፊነት ሲያገለግሉ የነበሩ ብፁዓን አባቶች አባቶችን የመተካት ስራም ተከናውኗል። በዚህም መሰረት የቅዱስ ሲኖዶስ ዋና ጸሐፊ በመሆን ብፁዕ አቡነ ዲዮስቆሮስ አገልግሎታቸውን እንደሚቀጥሉ እንደዚሁ የቅዱስ ሲኖዶስ መግለጫ ያመላክታል። ብፁዕ አቡነ ሳዊሮስ ደግሞ የጠቅላይ ቤተክህነት ስራ አስኪያጅ በመሆን ያገለግላሉ ተብሏል። ብፁዕ አቡነ ሪያቆስ ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንደሚያገለግሉ ቅዱስ ሲኖዶስ ባወጣው መግለጫ አመላክቷል ማለት ነው። ከዛ በተጨማሪ ሶስት ሊቃነ ጳጳሳትን በተመለከተ ቅዱስ ሲኖዶስ መግለጫ አውጥቷል። ሶስቱ ሊቃነ ጳጳሳት የተሳሳተ ትምህርትን አስተምረዋል ተብለው በቅዱስ ሲኖዶስ እንግዲህ ጉዳያቸው ሲታይ ቆይቷል። ከነዚህም መካከል ብፁ አቡነ ገብርኤል፣ ብፁ አቡነ ፊሊጶስ፣ ብፁ አቡነ በርናባስ ናቸው። እኚህ አባቶች ብፁዓን አባቶች በቅዱስ ሲኖዶስ ጉዳያቸው ሲታይ እንደቆየ ተገልጿል። እነዚህም አባቶች ለቅዱስ ሲኖዶስ የይቅርታ ጥያቄ አቅርቧል። ቅዱስ ሲኖዶስም ጥያቄያቸውን ተቀብሎታል ተብሏል በቤተክርስቲያኒቱ መገናኛ ብዙሃን ቀርበው ለሕዝቡ ትክክለኛውን ትምህርት እንዲያስተምሩና ከዚህ በኋላ የሚሰጧቸውን መግለጫዎችም ሆነ ትምህርቶች ላይ ጥንቃቄ እንዲያደርጉ ቅዱስ ሲኖዶስ ማሳሰቢያ ሰጥቷል ማለት ነው። በአጠቃላይ እነዚህንና ሌሎች የውሳኔ ሀሳቦችን ቅዱስ ሲኖዶስ ምልዓተ ጉባኤ ወይም በርክበ ካህናቱ አስታውቋል ማለት ነው። ላለፉት 15 ቀናት ከግንቦት 6 ጀምሮ እስከ 19 ሲካሄድ በነበረው የቅዱስ ሲኖዶስ ምልዓተ ጉባኤ እነዚህንና ሌሎች ውሳኔዎችን በማሳለፍ ዛሬ ተጠናቀዋል። እናመሰግናለን። ባልደረባችን ምንተስኖት ይልማ ከስፍራው በቀጥታ መረጃዎችን ስላጋራህን።